ገቢ በሀገር አቀፍ ደረጃ ከፌደራል ጀምሮ እስከ ታች ድረስ በከፍተኛ ደረጃ አድጓል። በመጀመሪያው ሩብ አመት የ2018 በጀት አመት ማለት ነው። 489.2 ቢሊዮን ብር ያህል ነው። ከፌደራል ጀምሮ እስከ ክልሎች ድረስ ታክስ መሰብሰብ የተቻለው ይሄ ከፍተኛ እድገት ነው። በአንድ ሩብ ዓመት የተሰበሰበው ከጥቂት አመታት በፊት በአንድ አመት ይሰበሰብ ከነበረው ይበልጣል። ይሄ በአጠቃላይ ኢኮኖሚያችን እያደገ መሆኑን የሚያሳይ ነው። በቀጣይም ተጠናክሮ ይቀጥላል። በተለይ ከፖቴንሻል አኳያ ካለን እምቅ አቅም አኳያ በቀጣይም የተጠናከረ ስራ መስራት ይጠይቃል። ሌላው ከኢኮኖሚ ጋር ተያይዞ የተገመገመው ኤክስፖርት እያደገ መሆኑን ላብነትም በ2018 በጀት ዓመት የመጀመሪያ ሩብ ዓመት 25 ቢሊዮን ዶላር ያህል ከሸቀጥ ኤክስፖርት ተገኝቷል። የሀዋላው የአገልግሎት ሌሎች ሲጨመሩ በጣም ከፍ ያለ ነው። የሸቀጥን እንኳን ብናይ ከጥቂት ዓመታት በፊት በአጠቃላይ ከኤክስፖርት እናገኝ የነበረውን ያህል መጠን ያለው አፈጻጸም ነው የተመዘገበው። ለዚህ እድገት በግብርና ላይ የመጣው ለውጥ በኢንዱስትሪ ላይ የመጣው ለውጥ እንደዚሁም በአገልግሎት ዘርፉ የመጣው ለውጥ ያመጣው ውጤት ነው ብሎ መውሰድ ይቻላል።